በምድር ላይ በጣም ከባድ ሸግብ ማለት ትዕግስት ነው። በምድር ላይ ጣዕም የሚገኝበት ነገር ደግሞ ትዕግስት ነው። ደስ የሚል ነገር ከየት ይገኛል ሲባል ከትዕግስት። ከባድ ነገር ሳምድ ነው ሲባል ትዕግስት። ማርን ቢከብድም ሰው ተሸክሞት የሄደው ጣዕሙን ስለሚያውቅ ነው። ትዕግስትን እንዴት መለማመድ እንችላለን ሲባል መጨረሻ ላይ የምናገኘውን ጣዕም በማሰብ ነው። ትዕግስት ማለት መታገስ ማለት መቆየት፣ መጽናት የሚል ትርጉም ያለው መቆየት ነው። መበርታት፣ መቆየት፣ መጠበቅ እንደማለት ነው። ትዕግስት ማለት ስለዚህ ፍሬውን እስክናይ መጠበቅ፣ አልመለስ ያለን ሰው እስኪመለስ መጠበቅ። በምድር ላይ በነገራችን ላይ የማይስተካከል ፍጡር ሰይጣን ብቻ ነው። ሰው ይስተካከላል እና መጨረሻ እንኳን ብዙ አመት የቻልነው ሰው ግን የማይረባና የማይመለስ ቢሆን እንኳን ስንጠብቀው ትግስት ይባላል እና ቅዱስ ጳውሎስ ቆሮንቶስ 12 ላይ ሲናገር ተፋቅሮ በሁሉ ያስተዕግስ ፍቅር በሁሉ ያስታግሳል፣ ይላል በሁሉ ያስታግሳል ማለት ነው፣ ወይም ትግስትን ያደርጋል ይላል። በሁሉ የሚለው ለምንድን ነው? በሁሉ ፍቅር ከፍቅር ደረጃ የደረሰ ሰው ወይም ልቡ ከፍቅር ደረጃ የደረሰለት ሰው የማይረባ ሰውን እንኳ ቢሆን ይሄ እንኳን አይመለስም፣ ከዚህ በኋላ እኔ ያላመጠብቀዋለሁ አይልም ነው። የመጨረሻ ተስፋ በተቆረጠበት ሰው ላይም ቢሆን ፍቅር ትዕግስትን ያደርጋል ነው። እገሌ ተለምኖ ተመልሶ እንግዲህ ሰው ይሆናል እገሌና ኔ እንግዲህ ወዳጅ እንሆናለን ማለት ዘበት ነው አይልም። ክርስቲያን እንደዚህ አይልም። ትዕግስት ያለው ሰው ፍቅር ያለው ሰው ትዕግስት ይኖረዋል። ፍቅር ካለ ትዕግስት አለ። ትዕግስት ካለ ደግሞ ፍቅር ትመጣለች መልሳ እና ሉቃስ በትዕግስት ክሙ ታጠር ይዋለ ነፍስ ክሙ፣ በትዕግስታችሁ ብዛት በመታገሳችሁ ነፍሳችሁን ታድኗታላችሁ ብሎ ይናገራል። በመታገሳችሁ ነፍሳችሁን ነፃ ታወጧታላችሁ ብሎ በምናገሩ በመዓር ተመስሎ ይነገራል ነው እና በጣም ብዙ ሰው እግዚአብሔር በሚያውቀው የምናጣው ነገር ምንድነው? ትዕግስት ነው። እግዚአብሔርን መታገስ ያቅተናል። አብረውን የሚኖሩ ሰዎችን መታገስ ያቅተናል። እስኪመለሱ አንጠብቃቸውን፣ እስኪስተካከሉ እድል አንሰጣቸውም። ለምሳሌ እዚህ ውስጥ አርባ ዓመት የሆነው ሰው አለ፣ ወይም ሃምሳ ዓመት የሆነውም ይኖራል፣ ሰላሳ ዓመት የሞላው ይኖራል። ሰላሳ ዓመት የሞላውን ሰው ብንወስድ ሰው ሰላሳ ዓመት ሙሉ እንደውስ ከሰባት ዓመት በላይ እንኳ ብንቆጥር 23 ዓመት ኃጢአት የሰራ ሰው ነው። የሰላሳ ዓመቱ ሰው እንኳ እግዚአብሔር 23 ዓመት ሙሉ እድል ሲሰጠው ኖሯል። ለጓደኛው ግን ሶስት አመት እንኳን እድል የሚሰጥ ሰው የለም። ትዕግስታችን እግዚአብሔር ደግሞ እንደዚህ አድርገን ደግሞ ራስ ወዳድነታችን የሚታየው እንደዚያም አድርገን እግዚአብሔር ግን እንዲችለን እንፈልጋለን። እንዲታገሰን እንዲቆየን እንፈልጋለን። አመት እንዲጨምረን፣ ወር እንዲጨምረን እንዲጠብቀን እንፈልጋለን። ሰዎችን ግን ሶስት ዓመት እንኳን አንጠብቀን። እንኳን ሶስት አመት ሶስት ወር ሶስት ወር አንድ ሰው አኩርፎ ኩርፊያ ውስጥ ይወጣለት እንኳን አንጠብቀው። እግዚአብሔር በሚያውቁ እና እንደው ክርስቲያን ነን ወይ ተብሎ ሲታሰብ ይሆናል እንግዲህ ይሆናል ነው ነገሩ። እና የእግዚአብሔር ቤተሰቦች ሰውን ክርስቲያን የሚያሰኘው ክርስቲያን ማለት ፍቹ ራሱ ምንድን ነው? ክርስቲያን ማለት እንደ ክርስቶስ ማለት አይደል? አንዱ ፍቹ አምስት ፍች ነው ያለው። እንደ ክርስቶስ ማለት ክርስቶስን የሚመስል ማለት። ክርስቲያን ማለት ክርስቶስን የሚመስል ክርስቶስን የምንመስለው አንዱ በምንድን ነው? በትዕግስት ነው። በትዕግስት የማይገቡ ነገሮች እኛ ላይ ሲነገሩ መታገስ፣ የማይገልጹን ስሞች ሲወጡልን፣ ያለ ስማችን ስም ሲሰጥ፣ ያለ ክብራችን ዝቅ ስንደረግ፣ ስንጣል፣ ሰዎች ሲንቁን፣ ቦታችንን ሳያከብሩት ሲቀሩ፣ እንደዚህ ሲያደርጉ ስንታግስ ክርስቶስን እንመስለዋለን። የእኔ ደቀ መዝሙር ሊሆን የሚችል ደቀ መዝሙርነት ማለት ተማሪነት ነው። ተማሪነት ማለት መምህርን መምሰል ነው። በእስራኤል ባህል አንድ ሰው የገሌ የመምህር እገሌ ደቀ መዝሙር ነው ተባለ ማለት ምን ማለት ነው? ያን መምህር ይመስላል ማለት ነው። ይህም ያን መምህር ይመስላል ነው። እኛ የክርስቶስ ደቀ መዛሙርት ነን። ደቀ መዝሙር ሊሆን የሚፈልግ ሰው ካለ እሱ ራሱን ይካድ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ ብሏል። አሁን መስቀል የምንሸከም መቼም ለእያንዳንዳችን እንደ ዕለተ ዓርቡ ሰባት ክንድ መስቀል አይጠረብልንም። እኛ የምንሸከመው መስቀል ምንድን ነው? የባልንጀሮቻችንን አመል ነው የምንሸከመው። ያን ስናደርግ ማር ይስሐቅ እንደተናገረ ሰው የባልንጀራውን አመል ሲታገስ የክርስቶስን መስቀል በዕለተ ዓርብ እንደታገሰ ይቆጠርለታል ይላል። ያንን የምናገኘው እግዚአብሔር እንዴት ያለ ሰው ወዳጅ እንደሆነ ተመልከቱ። አንዲቱ ምስማር እንኳን ጫፏ ሳትነካን በዕለተ ዓርብ እሱ ያንን የተቀበለውን መከራ ያህል ዋጋ እንድናገኝበት ያደርገናል። እና ትዕግስት የእግዚአብሔር የተሰወጀ አሁን እኔና እናንተ እንኳን እዚህ ቁጭ ያልነው ደና ሰው ደና ሰው መስለን እኔም ጭምር ማለት ነው በእግዚአብሔር ቤት የቆምነው እግዚአብሔር ታግሶን ነው። ብዙ ያበድንባቸውን ወራት፣ ሳምንታት፣ ዓመታት፣ ሰዓታት እንዳላይ አልፎልን ነው። ሰዎችም ብናልፋቸው ልክ እንደኛ ደግሞ ጥሩ ቦታ ላይ የመቆም እድል ይኖራቸው ነበረ። ግን የሚችል የለም አይቶ የሚያልፍም የለም። ብቻ እግዚአብሔር ከሰው እጅ አይጣለን እንጂ ሰው ምረት የለውም ብዙ ጊዜ ብዙ ጊዜ ነው፣ ሁልጊዜ አላልኩም። ምረት ያላችሁ ልትኖሩ ትችላላችሁ። እና ቅዱስ ዳዊትን እንደው እኔ ከመቀጣ በሰው እጅ ከምጥል ቢለው፣ ቅዱስ ዳዊት ጌታዬ ባንተ እጅ ነው ደቃል። አንተ ብትጥብ ብትሰብር እንኳን ትጠግናለህ። ሰው ግን ከሰበረ አይጠግንም። ሰብሮ ይቀራል እንጂ